ሰላም ቤተሰቦች፣ በዛሬ ቪዲዮ ምንም አይነት ሜካፕ ሆነ ሌላ አይነት ነገር ሳንጠቀም እንዴት ተፈጥሯዊ ውበታችንን ማጉላትና ቆንጆ መሆን እንደምንችል እነግራችኋለሁ። አንደኛ፣ ቅንድብን ማስተካከል። ቅንድብ በጣም መልካችን መቀየር የሚችል ግን ደግሞ ብዙ የማናወራለት የፊታችን ክፍል ነው። ቅርጹን የጠበቀና ከፊታችን ቅርጽ ጋር የሚሄድ ቅንድብ አይናችንን በደንብ ያጎላዋል። አንዳንድ የፊታችን ክፍሎችንም የበለጠ ተስተካክለውና ደመቅ ብለው እንዲታዩ ይረዳል። ስለዚህ ቅንድባችንን ከፊታችን ቅርጽ ጋር በመሄድ መልኩ አድርገን መቀንደብና ማስተካከል አለብን። ስንቀነደብን በጣም ቀጭን ማድረግ የለብንም፣ ምክንያቱም ወፍራም ቅንድብ ተፈጥሯዊና የወጣት መልክ ይሰጠናል። ቅንድባችን ደማቅ ሲሆንም የበለጠ ፊታችንን ጎላ ስለሚያደርገው ስስ ቅንድብ ካለን በጣም በቀላሉ ኩል ተጠቅመን በስሱ እናደምቀዋለን። ሁለተኛ ከንፈር፣ ለስላሳ የሆነና በደም ሞይስቸራይዝ የተደረገ ከንፈር በቀላሉ የሚመለከተንን ሰው ትኩረት ስለሚስብ የበለጠ ቆንጆ እንድንሆን ያደርጋል። ከንፈራችንን ውብ ለማድረግ ሁልጊዜ ቀለም ያለው ሊፕስቲክ መቀባት የለብንም። እንደውም በተቃራኒው ቶሎ ቶሎ ማለስለሻ ስንቀባ የሞተና የሚፈረፈር ቆዳችንን በሚገባ ኤክስፎሌት ስናደርግና ብዙ ውሃ ስንጠጣ ከንፈራችን ለስላሳ እንዲሁም ተመሳሳይ ቀለም ያለው ይሆናል። ከዚህ በተጨማሪም ከንፈርን ከሚጎዱ ተግባሮች መቆጠብ አለብን። ለምሳሌ ከንፈርን መላስ፣ መንከስ፣ በእጃችን መነካካት፣ መጠጥ መጠጣት እንዲሁም ጎጂ የሆኑ ሊፕስቲኮችን መቀባት ማቆም አለብን። ሶስተኛ፣ ከፊታችን ቅርጽ ጋር የሚሄድ የፀጉር ስታይል መሰራት። ጸጉር ዋነኛ የውበት መገለጫ ነው። መልካችንና ሳቢነታችንን ይጨምርልናል። ነገር ግን ይህ የሚሆነው ከኛ የፊት ቅርጽ አይነት ጋር የሚሄድ የፀጉር ስታይል ስንከተል ነው። ለምሳሌ ክብ ፊት ረጅምና ሞላላ ፊት ትልቅ ግንባር ረጅም አንገት ትልቅ ጆሮ የቆዳ ቀለምና የመሳሰሉትን አይነት አካላቶቻችንን አይተን እነሱን የሚሸፍን አሊያም በደንብ አጉልቶ የሚያሳይ የፀጉር ስታይል መሰራት ይኖርብናል ለምሳሌ ቁርጥ መቆረጥ ለየት ያለ አያያዝ ማስያዝ እንዲሁም ቀለምን መቀየር ሊሆን ይችላል ነገር ግን ምንም አይነት የፀጉር ስራ ብንሰራ ሁሌም ቢሆን ፀጉራችን የማይጎዳና የማያበላሽ መሆኑን ማረጋገጥ አለብን አራተኛ ወጥ የሆነ የስኪን ኬር ሩቲን ማዳበር። ስኪን ኬር ማድረግ ጥቅሙ ቆዳን ከመጠበቅ በተጨማሪ መልካችንን ቆንጆ ማድረግ ነው። ምክንያቱም ቆዳችን ላይ የሚኖሩ በስኪን ኬር ብቻ ሊድኑ የሚችሉ ችግሮች መልካችንን የማበላሸት ኃይል አላቸው። ለምሳሌ ብጉር፣ የቆዳ መቅላት ወይም መጥቆር፣ ድርቀትና የመሳሰሉት በቀላሉ ወጥ በሆነ ስኪን ኬር ሩቲን የሚስተካከሉ ችግሮች ናቸው። በየቀኑ ለቆዳችን በሚሆን መታጠቢያ መታጠብ በሳምንት አንድ ወይም ሁለት ጊዜ ኤክስፎሊየት ማድረግ ማለስለሻ መቀባት እንዲሁም ፀሐይ ላይ ከመውጣታችን በፊት ሰንስክሪን መቀባት ቆዳችን እንዲጠራ ተመሳሳይ ቀለም እንዲኖረውና እንዲለሰልስና አንጸባራቂ እንዲሆን ያደርጋል። አምስተኛ ንጹህና ነጭ ጥርስ። ሌላኛው የውበታችን መገለጫ ደግሞ ጥርሳችንና ፈገግታችን ነው። ማንም ሰው ግን ቢጫና የበለዘ ጥርስን ማየት አይፈልግም። ቢጫ ጥርስ ሰውፊት ፊት እንዳንስቅና ነፃነት እንዳይሰማን ከማድረግ በተጨማሪም መጥፎ የአፍ ጠረንም አብሮት ስለሚመጣ ጭራሹን ሳቢነታችን እንዲቀንስና ማራኪ እንዳንሆን ያደርገናል። ስለዚህ በየቀኑ በቀን ሁለት ጊዜ ምላስና ጥርስን መቦረሽ፣ ካስፈለገ ለምላሳችን የምላስ ማጽጃ መጠቀም፣ በቀን አንዴ በማውዝ ዋሽ መግሞጥሞት እንዲሁም ፍሎስ ማድረግ አለብን። ከዚህ በተረፈም ጥርስን የሚያበላሹ ምግቦችን መቀነስ እንዲሁም ብዙ ውሃ መጠጣትም አስፈላጊ ነው ስድስተኛ በቂ እንቅልፍ ማግኘትና ብዙ ውሃ መጠጣት እነዚህ ሁለት በጣም አስፈላጊ የሆኑና በቀላሉ ችላ የምንላቸው ነገሮች ጤናማ የሆነና የፈካ ቆዳ እንዲኖረን ያደርጋሉ ቆዳችን ራሱን በራሱ እንዲያድስ ይረዳሉ አይናችን ስር እንዳያብጥና እንዳይጠቁ እግሩን ለመቀነስ ኃይል እንድናገኝና ንቁ እንድንሆን ይረዳሉ ይህ ሁሉ በተዘዋዋሪም ሆነ በቀጥታ መልካችንን ሳቢ እንዲሆን ያደርጋል። ስለዚህ በየቀኑ ለ8 ሰዓታት ያክል መተኛት እንዲሁም 2 ሊትር ውሃ መጠጣት ያስፈልጋል።